አለም እንደዚህ የምታይኝ አለመኖሯን እንዴት ነው? ዲስ አለ እኮ ብዬሽ ነዋ። እንዴ ኪሽን ስትስቅ ሳሎን ስታወራ መኝታ ቤት ድረስ የሚሰማው ድምጿስ? ጭራሽ በድምጿም ታውቃታለህ? ኦ ሰውዬ፣ ዛሬ ደግሞ ቀላ ስንተቃ ጀመርክ። አፍላ ፍቅር ሸተተኛለች። ማስክ አድርጉበት ጉንፋን እንዳይዛችሁ? አይ ልጄ ልሂድ፣ አዩ ይመጣ ይሆናል። ልሽ የማየው አስቀየመሽ ከሆነ በጣም ይከብዳል። ሲከብታል ደግሞ እሱ ዛድርብረሻ ነበር እን እኔ ባንተ የሚጨክን አንጀት እንደሌለ ታውቃለህ። ይሄድሽ ከአስቀየመሽ በጣም ገጥማችኋል። እንዴት እንደምናደር ሰላም ያሳድረኝ። አትሩ ጣንጋጤ ሆነና ነገሩ። ሰኒ እንግዲህ እንዳያችሁት ምንም ነገር ሳትፈልጋቸው አተም ጡብኝ እያለቻቸው ክብሮብን የመሰለ አፍሳይ አፍስሎ የሚያበላ አግኝታለች አንዴ ውጣ እንዴ ገባ ብትለው እንኳን ምንም የማይመስለው ክብሮም ዛሬም ደግሞ እግሬ ነው የመራኝ እኔ እንኳን ወደ አንቺ ለመምጣት አላሰፍኩም ነበረ ብሎ ቤቷ ተከስቷል ቁጭ ብለው ሳሎን ላይ ከኪራ ጋር ሲያወሩ ለምንድ ነው እዚህ ቤት ሰንዬ የጠፋችው? ሲል ኪራ ደግሞ ነገር ነገር ብሎታልና፣ እንዴ እንዴት አስበክ? እንዴት ሳስታወስካት? ሲለው ምንድን ነው መኝታ ቤት ድረስ ታኝቻራል እንዴ? ድምጽ የሚሰማው ስትስቅ ስትጫወት እኮ ልዩናት ሰንዬ ይላል ማለት ነው። ክብሮም አሀ የዚህንም ያህል ደርሰሃል? እኔ እንጃ እንግዲህ እግዚአብሔር የሆነ ሲለው፣ አረ ምንም ችግር የለም ምናምን ነገር ከዚህ በላይ ብሰማ አንተ ብዙ ታወራለህ ኪራ ብሎ ተነስቶ ወደ ክላሱ ከገባ በኋላ ክብሮም የልብ ምቱ እስቲ ሂድና ሰኒንያት የሚል ነገር ተነሳበትና ብድግ ብሎ ወደ ሰኒ ቤት ሄዷል። በሯ ተንኳክቶ ስትከፍት ወንዶች ከሆኑ ለምን መጣህ የሚለው ቃል የሚቀድማት ሰኒ ለምን መጣህ ብለዋለች። ዛሬም ክብሮብን እንደ አዲስ ማለት ነው። አይ በቃ መጣው ስትጠፊ ጊዜ መጣዋላት። እዚህ ድረስ እኮ መምጣት አይጠበቅብህም። መኖር አለመሆኔን ደና መሆኔን አለመሆኔን ራሱ በስልክ ራሱ መጠየቅ ትችል ነበረ፣ ደውለ መጠየቅ ትችል ነበረ ብለዋለች። አብዛኛውን ጊዜ ኔጌቲቭ ወይም ደግሞ ያልሆነ ነገር የምትናገረው ሰኒ ዛሬም ክብሮምን ደስ የማይል ነገር ተናግረዋለች። እሱ ግን እጅግ መልካምና የዋህ ልጅ ስለሆነ የሚመልስላት መልስ ቀጥታ የተሰማውን ስሜት ነበር ነው ኖ እኔ እዚህ አልቀመጥም። ሰላም ልልሽ ነው የመጣውትኝ። አሁንም ሄድ ይችላል ይላታል። እንዴ፣ ለምን መጣህ? ለምን ትሄዳለህ? ትለዋለች እና ምንላድርግ ሲል እደርና ሂድ። አንዳንድ ጊዜ ሰኒ ከላይ ትነሳና ከዛ በኋላ ለምን መጣ ያለችው ልጅ እደር የምትለው ነገር አለ እና አንዳንድ ጊዜ እንደውም እንዲህ ምን አይነት አመለካከት ነው እላለሁ፣ ከነንግግሯ ማለት ነው። እንደዛ ስትለው ጠዋት ጠዋት ሌላ ሰው፣ ማታ ማታ ደግሞ ሌላ ሰኒ ስለሆንሽ ይቅርብኝ፣ ይሄዳለሁ ይላል። ምን ማለት ነው ስትለው ታስታውሻለሽ፣ ዝናብ መጥተው የአደር ኩለታ ጠዋት ተነስተሽ ጆሮ ግንዴ ላይ ጮሽብኝ። እና እንደዚህ አይነት ክስተት ከሚከሰት አሁኑን ወደ ቤቴ ብሄድ ይሻለኛል፣ ሲላት በፍጹም እንደዚህ አይነት ነገር አይሆንም፣ እራታችንን እንብላና ከዛም በኋላ እንተኛለን። ትተኛለ አድረህ ነገ በጠዋት ትሄዳለህ ትለዋለች። እራት ታዲያ ምን አዘዝሽ? ፒዛን ያዘዝሽው ወይስ ምንድን ነው? ሳንዱች ነው ምናምን ነገር ይላታል። ሲላት እንዴ ለምንድን ነው ማዘው? እራት አልሰራም እንዴ ሴታራለሁ፣ ትላለች። እንዴ ታዲያ ምን እየሰራሽ ነው? ዶሮ ወጥ አላላትም ዶሮትወጥ ያለ አይነት ነገር ነው የሚመስላችሁ። በእርግጥ ዶሮ ወጥ አላለም፣ ግን እንደው የሙያ መፈተኛ የሚመስል ምን እየሰራሽ ነው አላት ሲላት ጊዜ ኢንዶሚ እየቀቀልኩ ነው ብላ ሞተ በሳቅ ታውቃላችሁ። ክብሮም ደግሞ አለ የተባለ ሼፍ ማለት ነው። እንደው ስራው ሆን ሌላ ሆነና ሼፍ የሚለው ማረግ አልተሰጠውም እንጂ ክብሮም የሚሰራቸው ምግቦች እንኳን ሰኒ ምንም አይነት ሞያ የሌላት ቀርታ፣ ጽናት እንኳን አውድ ሰዋለች አሞግ ሰዋለች። ኢንዶሚ በልቼ ነው የምተኛው ሲላት፣ አዎ እና ኢንዶሚ እየቀቀልኩ ነው አብረን በልተን እንተኛለን አላለችም። እንዶሚ ቢቀር ይሻላል። ሳትናገረው አምጥታ ቁጭ አድርጋ ቴብል ላይ እንብላ ብትለው ይሻለው ነበረ። ከምር እውነት ለመናገር ማለት ነው፣ ሽክን ያለች በቃ ጥፍጥ ያለች ነገር የሚሰራው ክብሮ፣ ጨርሳው እንኳን የሰጣትን ምግብ ወይም የሰራላትን ምግብ ጨርሳ የሆነ ድጋሚ እንዲሰራላት የምትመኘው አይነት ምግብ እኮ ነው ክብሮ የሚሰራው እሷ ቤት ሄዶ ዛሬ እንደሚቀቅላ ሰፋ እርጋ ተናገረች እራት ነው ብላ ማለት ነው ኖ ኖ ኖ ኖ ይህ አይሆንም አለ እንግዲህ የዋነቱ መጣበትና ያ እንደዛ አይሆንም በቃ እኔ አሪፍ እራት ሰርቼ አበላሻለሁ ብሎ ወደ ኪችን ገባ እሷም ስለምታቀው የሚሰራው ምግብ ስፔሻል መሆኑ ስለምታቀው ሰኔ በጣም ነው ደስ ያላት ዛሬ ደግሞ ተረኛው ቅዱስ ነው ቤቷ ድንገት መቶ አላንኳኳም እንዲህ አልጠበቀችም ነበር ለምን መጣ ይሄ እንግዲህ ወንዶች በሯን ሲያንኳኩ የምትጠቀመው ቃላቷ ነው ያስደነግጣል በተለይ በእነሱ ቦታ ሆኖ ላየው አሁን ስመጣ ወይ ደስ ይላታል ወይ ደግሞ ቴንኪዩ ትለኛለች ብሎ የገመተ ወንድ ለምን መጣ ሲባል ወይኔግሪም በሰበረው ሳይል አይቀርመችም ለዛውም ቅዱስን የመሰለ ኩል ሰው በሯ ላይ ሲገኝ ጊዜ ለምን መጣ አላለችውም። አይ ሁኔታሽን ሳይ ጊዜ ደስ ስላላለኝ ያለሽበትን ሁኔታ ቼክ ላረግሽን የመጣሁት ይላል። በቃ አየኝ አደለ፣ ደህና ነኝ ተመለስ ስለዋለች፣ ኦኬ፣ ሽኒ እንኳን ላናግርሽ ላጫውትሽ ነበር። እንደዛ ማ ይሆን ከሆነ እንግዲህ እነ ጽናትን ጓደኞችሽ ነግሪያቸው፣ መተው በጀማ መተው ያናግርሻል ሲላት፣ እንደዛማ አያስፈልግም፣ ግባ በቃ ብላት አስገባዋለች እንግዳው እንግዲህ ቅዱስ የገባው እቤት ከተቀመጠ በኋላ ስለ አንዳንድ የህይወት መስመሮች አውርቶ በደንብ አድርጋ እንድታዳምጠው ወይም ደግሞ እንድታስተውለው አስገድዷታል። እነዛ ቀደም ቀደም ብለው የሚሳደቡት ወይም ደግሞ ያልሆነ ነገር የሚመልሱት ምላሶቿ ዛሬ ተሳስረው፣ ዝም ብሎ ቅዱስ ሲናገር ማዳመጥ ጀመረች። ከዛ ምሱ ነገራት ማለት ነው። አንቺ ከዚህ ካለሽበት ህይወት መውጣት አለብሽ። እኔ በጣም የሚገርመኝ ቅዱስ የራሱ ህመም እያለበት የራሱ ነገር ውስጡ እያለ እሱን እንኳን ተው ወደዛ ትውት አድርጎ ነው ሰዎችን የሚያክመው ማከም ማለት ይቻላል። ኪራ ከገባበት ውጥንቅጥ የበዛበት ዓለም ቅዱስ ነው ያወጣው። ዛሬ ደግሞ ሁኔታዋን ሲያስተውል ደስ ስላላለሆነ ስኒ ለምንድን ነው እንደዚህ የምትኙ ብቸኝነት እኮ ጥሩ አይደለም ስለዚህ እኔ ምናልባት አንተ እንደዚህ ስላልክ ኮ እኔ ካለሁበት ከብቸኝነት አያስወጣኝም ስትለው ተናገሪ አውሬውና ባይሆን የተናገርሽው ነገር ይሻላል ሲላት አንዳንድ ነገሮች እውነትም እስከ ዛሬ ለማንም ነግረው የማታውቀውን ነገር ነግረዋለች ከዛም በኋላ ለማንም እንዳትናገር የኔ ህይወት ይሄ ነው ብለዋለች ግን እሱ ሰኒ በዚህ መቀጠል የለብሽም። እንደዚህ አይነት ነገር ከሆነ አደጋ አለው። ሁላችንም በውስጣችን የቆሰለ ወይም ደግሞ ያልታከመ ህይወት አለን። ያንቺ ግን ገና ጅማሬ ስለሆነ መታከም ይችላል። አንተስ አንተስ ስትለው እኔማ ቆይቶብኛል ችግሬ፣ እና ምናልባትም ከውስጥ የሚወጣ አይመስለኝም ብሏል። ቅዱስን እንግዲህ ጠጋ ብሎ እሱን እንደሚያደርገው አናግሮ ካለበት ችግር ውስጥ የሚያወጣው እውነተኛ ጓደኛ ይፈልጋል ማለት ነው። የነ ኪራን ግሩፕ በቅርብ ርቀት ነው የሚከታተለው። ሰብሰብ ብለው እያወሩ ከሆነ እኔ ልሄድ ነው፣ እኔ ቡና ልጠጣ ልወጣ ነው ብሎ ወጣ ይላልና፣ ጊዜ አልሰጣቸውም ማለት በደንብ አውቀውት አንዳንድ ነገር እንኳን እንዳይከታተሉት ጊዜ አልሰጣቸውም። እሱ ግን ጊዜ እንኳን ባይሰጡት እንደነሰኒ አይነቶችን እንኳን ተከታትሎ መጥቶ ምንድነው ችግርሽ አይዞሽ እህቴ ለማለት ስለበቃ እንደ ቅዱስ አይነት ሰዎች ያብዛልኝ ይላሉ። አሁን የናሆም እናት ደግሞ በዚህ በኩል ልጅ እንዲወለድላት በጣም ፈልጋለች። እኔ በጣም ነው የገረመችኝ። ሁሉ ነገር የናሆም እናት በጣም ትመቸኛለች፣ ነገር ግን እንዶ ለሰርግ ፕሮግራም ምናምን እንኳን ሳታስብ ልጅ ላይ በጣም ነው የቸኮለችው። እና ልጅ በጣም ስለምትወድና ስለምትፈልግ ቀጥታ ልጅ እንዲወለድ ነው ያሰበችው። እነሱ ግን እንደው ሌላው ሌላው ይቅርና የራሳቸው የሆነ ፕሮግራም አላቸው። ገና ወደ ትዳር ነው የገቡት፣ ፋታ እንኳን አልሰጠቻቸውም። በእውነት አንዳንድ አማቾች እንደዚህ ናቸው። እነሱ የፈለጉት ነገር እንዲደረግላቸው እንጂ ለአዲሶቹ ጥንዶች ይሄ ነው የእነሱ መንገድ፣ ራሳቸው እንደሚሆን ያድርጉት ብለው አይተውላቸውም እና አንዳንዴ ቤት ውስጥ ገብተው ምንድነው የሚባለው? ሶስተኛ አካል የሚባል ማዘዝ ለማዘዝ የሚፈልጉ ወላጆች አሉ። አንዳንዴ በሴቷ በኩልም ሆነ በወንዱ በኩል የሚመጡ የቤተሰብ አባላት በጣም ለመወሰን ይፈልጋሉ። አሁን እሷ ካለችበት ማለት እንጃ፣ የናሆም እናት በጣም ፍቅሯ ደስ ይላል። ፈታ ታረጋታለች። ቀርባ ነው የምትጫወታት። እንደ ልጇ ነው የምታያት። ግን እዚህ ጋር የልጅ ውሳኔ ሆና የቀረበችበትም ነገር በጣም ነው ይገረመኝ። ምንም ጊዜ አልሰጠቻቸውም። እስካሁን ድረስ ዝም ብላ ተጫ የእግዚአብሔር አምላክ ደግሞ ልጅ ሊሰጣት ይችላል። ነገር ግን እነሱ እንዲያስቡበት እንኳን ጊዜ አልሰጠቻቸውም። እንደ ትእዛዝ ነው መታ የምታዘው። ከዛም በኋላ እንዴት አደረግሽ ያንን ጉዳይ ወፈርሽ፣ ቀጠንሽ እያለች ምርር ነው ያረገቻት ምሩን ምሩዬ። ደግነቱ ትዕግስተኛ ነች እንጂ እንደው ሌላ ማች አጋጥሟት ቢሆን ኖሮ የናሆም እናት ሙልጭ አርጋ ነበረ ከቤት ምታስወጣት። ግን ልጅታ ያው እምሩ ናት። ልስልስ ያለች ኔ ውድ ይሆናል። ማምዬ ቡና ላፍላልሽ ማምዬ ከማለት ውጪ ምን መማ ትናገረው። እምሩዬ ዛሬ ደግሞ ሌላ ጥያቄ አንጥታ ጭንቅ ብታስደረጋት ሄዳለ ጽናት ነግራት ንፍስ ብላ ወቶላታል ማለት ነው። እና ሁለቱ ጥንዶች በጣም ጥሩ ደረጃ ላይ ነው ያላቸው ያሉት። እንደው እኔ የምለው የናሁም እናት ተይላቸው፣ ለነሱ ሕይወታቸውን ተይላቸው። ከዛም በኋላ ልጅ አይደለም ሌላ ገና ብዙ ነገር ያመጡልሻል ደስ የሚል ሆንም፣ የልጅ ልጅ ታቅፊያለች። ነገር ግን ጊዜ ሊሰጣቸው ይገባል እላለሁኝ። እንግዲህ የዛሬው ፕሮግራማችን ይሄ ነበረ። በሌላ ፕሮግራም ደግሞ እና ሌሎችን ትዕይንቶች ወይም ደግሞ ድርጊቶች ይዘን እስክን መጣ ድረስ፣ እስከዛ ሰላምን ልንላለው። መልካም ጊዜ ይሆን።